የሌባ አይነ ደረቅ እንባ ወዳጅ አይደል ነው ይባላሉ። አገራችን ተረት ሲተረት ማለት ነው። ጉድ ጉድ ጉድ ጉድ የውሸት ጥግ ማለት ነው እና ውሸትም ሲበዛ ይመራል፣ ቀልድም ሲበዛ እንደሰው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድዬ ቤተሰቦች ውድዬ በጎ ቤተሰቦች ማለት እንዴት ናችሁ? ደህና ናችሁ አላችሁ? እኔ ያለሁኝ አልሀምዱሊላህ ሰላም ነኝ። በመጀመሪያ ለቤቴ አዲስ ከሆናችሁ ለቻናል ላይ አዲስ ካላችሁ ሰብስክራይብ እና ላይክ በማድረግ ቤተሰብነትን እንመስረት ይችላል እንግዲህ ዛሬ ደግሞ የአዩን ውሸት ነው ይዤላችሁ የመጣሁት ማለት ነው። አዩ እንግዲህ በቃ እኔ ያስገረመኝ ነገር እንበዋን የምትጨምቀው ነገር በግድ በዛ ላይ በግድ ተጨምቀውና በጎን የሆነ ሳቋን መቆጣጠርን እንዳቃታት የሚያስታውቅባት ነገር በጣም ነው የሚገርመኝ እና በጎን የሆነ ሰይድን ቀስ እያለች እንዲህ በጎን የምታየው ነገርስ ሀባቢ እኔ ከሁሉም ነገር የገረመኝ በቃ ይሆነ በግድ ያለቀሰች። በግድ እንዴ በግድ ምን አስለቀሰች? በቃ ካልወጣልሽ እምባው አልወጣልሽም። ምክንያቱም ግዴታ አይደለም በቃ መከፋትሽ፣ ፊትሽ በቃ ይሆናላ ሰበር ማለቱ በቂ ነው። በቃ እንደ ከፋሽ በውሸትሽ፣ እንዴ ተሳሳሽ በቃ ይገባና፣ ወይም ደግሞ ውሃ ርጪ እና እምባ ይሁንልሽ፣ ወይም ሽንኩርት ጭማቂ ፊትሽ ላይ አይንሽ ላይ ማለት ነው እንድታለቅሽ እንጂ እኮ እምቢ አለሽ እኮ በቃ እምቢ አለሽ አልወጣልሽም። ምን ባው ማለት ነው እንድትትዩ በቃ ብታጎነብሽ ብትጨምቂው እና አልወጣልሽም ማለት ነው። ያን ያክል በግድ የሚያስለቅስ ነገር የለም። በነገራችን ላይ አባይቪ እና እንደዛ ነው ደግሞ የሆነ በመጀመሪያ ላይ ያወራችሁ ቪዲዮ አለ። በቃ እኔ ሰይድን እንዴት አድርጌ ላሳምነው እንዴት አድርጌ ልንገሩ ጨነቀኝ ጠበበኝ እያለች ያለቀቀሰሽ፣ ያው ተራ በተራ እያስለቀሳቸው ነው ሰይድ ማለት ነው። አዎ እንደዚህ ጎበዝ ሰይዶ የሆነ መላ ማድረግ አለበት ብዬ አስባለሁ ማለት ነው። በቃ ሁለቱንም አንድ እንግዲህ ካገባ ይቀር ሁለቱንም በቃ ችግሩን ፈቶ ከዚህ በኋላ ከቪዲዮ ከይቱ ምናምን ወጥቶ በቃ የራሳቸውን ሕይወት ቢኖሩ ደስ ይለኛል። ለማንኛውም ይህንን ይመስላል። ለቤት አዲስ ከሆናችሁ ሰብስክራይብ እና ላይክ ሰብስክራይብ እያረጋችሁ አበረታችሁኝ ሀሳባችሁን እንደምትወቀኝ ተሰርሆኝ አሁን ወደ ቪዲዮ

ሊያስረዳ ሰሄድ ይሰታ ማለት ነው። እንዳሰማችሁ ነው ይውታ ተጨንቃለች፣ ተጠባለች፣ ተሸግራለች ማለት ነው። በቃ ይሆናላ ፊቷ ራሱ በነገራችን ላይ

ያው የሰው ደስታ ሊያስደስተን የሰው ሀዘን ሊያሳዝነን ሊገባል። ትንሽም ቢሆን ያው ይሄ ትምህርት መውሰጃ ይሆን ይሻላል ማለት ነው። ሀይ ሰንተሻለሽ እና ጸባይሽን አሳመሪ፣ ጸባይሽን አሳመሪ አታላቃሽ። ደግሞ እውነት ያሸንፋል። ከአሳማኝ ውሸት አሳማሚ እውነት ይበልጣል። ስለዚህ ለማንኛውም ነገር ስትሰሪ ማንኛውንም ነገር ስታደርጊ አይደለም ለባለ ችግርና ለተራ ሰው ራሱ ቢሆን ለማንም ሰው ቢሆን እውነትና እውነትን ተናገሪ ምንም ቢሆን ምንም ማለት ነው ስለዚህ እውነት የአኮራ ላይ ያሳፍር ምስልሽ ነው ሀባይቢ እንግዲህ እስካሁን ድረስ ይዤላችሁ እስካሁን ድረስ ይዤላችሁ የመጣሁት የሀዩን ቪዲዮ ነበር ስለዚህ ለቤት አዲስ ከሆናችሁ ሰብስክራይብ አድርጉኝ ሰላሙ አለይኩም